ሰጉር ሆናል እና ረርቶ ጠብቆ አቅርቦናልና ተቀብሎናልና ጽንቶ ጠብቆናልና እስከዚህ ሰዓት ደርሶናልና አሁንም ክብርት በምትሆን በዚች ዕለት በቤታቸው ዘመን ሁሉ በፍጹም ሰላም ሁሉን የሚይዝ አምላካችን እግዚአብሔር ይጠብቀን ዘንድ እንለምነው። ሁሉን ያዘ ጌታችን እግዚአብሔር የጌታችን እና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት በስራ ሁሉ ላይ ስለ ስራው ሁሉ በስራ ሁሉ ውስጥ እናመሰግናለን። ሰጉረህናልና ረተ ጠብቀህናልና ወደ አንተ አቅርበ ጠብቀ ጸንተ ጠብቀህናልና እስከዚህ ሰዓት አድርሰህናልና እናመሰግንሃለን። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ምስጋናን በሰማቹ ላይ ከፍ ከፍ ብሏልና ከሕፃናት ከሚጠቡት

መሰግናለህ የተቀደሰ ማደሪያ ከሆነው አዳራሽን ንገባ ዘንድ ያደር ከናንተነ የምስጋና ቅድስና እናስብ ዘንድ የማይታየው ምስጋና እናቀርብልህ ዘንድ የሁላችንን መማጠን ተቀበል። ሰማያዊ ምስጥ በምናስብበት እምነት ረፍን ጥቅመ ሰጠን ሁላችን ይህም ያለመጨነቅ ያለመሸነፍ ያለመሰናከል ጠብቀን፣ እግሮቻችንን ከድጥ አይኖቻችንን ከእንባ ሰውነቶቻችንን ከኃጢአት ሞታ አድነን። ከቀድሞ ጀምሮ ያገለገሉ የወዳጆች ሁሉ መናስም በአንተ ከዳኑት ጋር ቁጥር በአንድ ልጅ በእርሱ ያለ ክብር ላንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬም ለዘውትርም ለዘላለሙ አሜን። ሁሉን የምትዝ ጌታ ወይ እንለምን፣ አለን እንማልዳለን። በመላው ሌሊት እንደጠበቀን፣ ወደ ቀደሞ ብርሃን ዳግመኛ እንዳደረ እስከን በሚመጣው ሌሊት ጠብቀን። ፍቅርን ያለ ኃጢአት በሰርክና በሌሊት ስጠን። ከሌሊት ፍርሃት ወደ ጨለማ ከሚወስደው ሀዘን አድነን። ከዓመፀኛና ከሐሰተኛ ሰው ተበጀን፣ ሰው ጠብቀን። ሰው እንደ መሆናችንን የበደ ነው የተሰወረውን ይቅር በለን አንተ እግዚአብሔር ሰው ወዳጅነን። በአንድ ልጅ በእርሱ ያለ ክብር ጹ ላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘትርም ለዘላለሙ አሜን። አቤቱ እስከ መቼ ፈጽመ ትረሳኛለህን? እስከ መቼ ፊትህን ከኔ ትመልሳለህን? እስከ መቼ በነፍስ የያዘን እኖራለሁን? እስከ መቼ ልቤ ሁልጊዜ ትጨነቅብኛለችን? እስከ መቼ ጠላቶች በኔ ላይ ታብያሉን? አቤቱ አምላኬ የተመለከተኝ፣ ስማኝ ለሞት እንዳያንቀላፉ ዓይኖቼ ብናወጣው ደስ እንዳይላቸው እኔ ግን በቸርነት ታመንኩ፣ ልቤን በማደን ደስ ይለዋል። የረዳኝ እግዚአብሔርን አመሰግነዋለሁ፣ ለልዑል እግዚአብሔርን ስም ዘምራለሁ። የስጦታ መጀመሪያ ኢየሱስ ክርስቶስ ሆይ የዓለምን ኃጢአት የምታርቅ የእግዚአብሔር በጋ እና ይቅር በለን። በአባትህ በጥበብ መስፈርት ከሰማይ ወርደሃል፣ እናንተ ፈጠርከው የሆነ ፍጥረትን ታድን ዘንድ በንፋስ ክንፍ መላእክት የሚሄዱትን መላእክት ረቂቃን የሚያገለግሉትን እሳትን ነበልባል የሚያደርጋቸው መድላይቶ እንድትንቀጠቀጥ ያደርጋታል። ተራሮቹን የሚዳስሳቸዋል ይጨሳሉ። ዓለምን ያስከን አምላካችን እግዚአብሔር ሆይ በስጦታ መንፈስ ወገኖችን አድናቸው። አቤቱ አምላካችን ሆይ በስጦታ መንፈስ ወገኖችን ደሳ አሰኛቸው ጭንቁን ነገር የምታቀል የተቸገረውን የምትረዳ አንተነ፣ የሐዋርያት ጌጣቸው ይህንን ገንዘባቸው፣ ተስፋ ላጡ ሰዎች ተስፋቸው፣ ሙታንን የምታነሳቸው ኢየሱስ ክርስቶስ ላባዊ ጥበቡ የምትሆን አንተ እናመሰግንሃለን፣ ዛሬ ለዘውትርም ለዘላለሙ አሜን። አቤቱ ጸሎቴን ስማ፣ ጩኸቴም ወደ ፊትዬ ድረስ። በመከራዬም ቀን ፊትህን ከእኔ አትመልስ፣ ጆሮ ወደ እኔ አዘንብል፣ በጠራው ቀን ፈጥነህ ስማኝ። ዘመኖች ላይ የተጣበቀ እንደሚደሃያ ሆንኩ። ሆን ለሊትም በሆነ ቤት እንዳለም ደጉኩት ሆን። ጠላቶች ሁልጊዜ ይሰድቡኛል፣ የሚያሳድዱኝ ተማመሉብኝ። አመድን እንዳያልቅ የሚያለውና መጠጤን ከንባይ ጋር ጠጥቻለሁና ከቁጣ መቅሰፍት የተነሳ እንደተለሃኛልና ዘመኔም እንደጠላለፈን እኔም እንደ ሳር ደርቄያለሁ። አንተ ግን መታሰር አቤት ሀዛር ስብህን ንግሳት ብሎ ክብርን ይፍሩ እግዚአብሔር ጽዮንን ይሰራታል በክብሩም ይገለጣል። የተገደሉትን ሰዎች ያድን ዘንድ እግዚአብሔር ስንባዛም ግን በተሰበሰቡ ጊዜ ነገሥታትም ለእግዚአብሔር ይገዙ ዘንድ። በኃይሉ ጎዳና መለት ሰማያት እጆች ስራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁሉም እንደ ልብስ ያረጃል። እንደ መጎኔው አንተ አመታት ከቶ ያልቅም። የባሪያቹ ልጆች ይኖራሉ፣ ዘራቸው ለዘላለም ይጸናዎችም ታድነን ዘንድ ን በዚህ ሰዓት አድነን፣ አለመንያችን ረድኤት ድነት የሚገኝ ከአንተ ዘንድ ነውና ጌትነትህን የተማ ዳንኤልን ላካችን ወይ ቀበለን አባታችን በሰማይ የምትኖር ወሰይጣን ከመሸነፍ ከመዋረድም ከመውደቅም አድነን። በየጊዜው በየሰዓቱ ሁሉ ያለ ድካም ያለ ሐኬት እናገለግል ዘንድ እርዳን። በአንድ ልጅ በእርስ ያለ ክብር ጽንዕ ላንተ ይገባል ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬ